ደቡብ አፍሪካ ከ62 ሚሊዮን በላይ ህዝብ ያላት ሲሆን በአፍሪካ አህጉር ከፍተኛ ህዝብ ካላቸው ሀገራት መሃልም የምትመደብ ናት። ህዝቦቹ 11 ቋንቋዎችን የሚናገሩ ሲሆን እንግሊዘኛ፣ ዙሉ፣ ኮሳና አፍሪካንስ በስፋት ይነገራሉ። የልዩነትም ሀገሪቷን ሬንቦኔሽን ኔሽን የሚል ስም እንዲወጣላት አድርጓል። ህንድ ውቅያኖስ እና አትላንቲክ ውቅያኖስ በምስራቅና በምዕራብ ሲከቧት በሰሜን ደግሞ ሞዛምቢክ እና ስዋዚላንድ ያዋስኗታል። ሀገሪቷ ከአንድ ነጥብ ሁለት ሚሊዮን ካሬ ኪሎ ሜትር በላይ ስፋት ያላት ሲሆን ኬፕ ታውን፣ ፕሪቶሪያ፣ ደርባን፣ ጆሃንስበርግ እና ብሉም ፎንቴ ዋና ከተሞቿ ናቸው። ደቡብ አፍሪካ በአህጉሪቷ ውስጥ ኢኮኖሚያቸው እየተሻሻለ ከመጣ ሀገራት መሃል አንዷ ስትሆን ሲሆን በሀገሪቷም የአፓርታይድ ቀንበር እስከ 1994 ተጭኗት ቆይቷል። ሀገሪቷ ከዛ በኋላ ነፃነቷን ብታገኝም አሁንም በኢኮኖሚ እኩልነት ረገድ የበረከቱ ፈተናዎች አሉ። ነጮቹ ቱጃሮች ሲሆኑ አብዛኞቹ የሀገሪቷ ተወላጅ የሆኑ ጥቁር ደቡብ አፍሪካውያን ደግሞ ከጆዳፍ ነው የሚኖሩት።